የታጠቁ ኃይሎች የሰላምን አማራጭ ተቀብለው ወደ ውይይት እንዲመጡ ኅብረተሰቡ የበኩሉ ሊወጣ እንደሚገባ ሜጀር ጄኔራል ብርሃኑ ጥላሁን አሳሰቡ። የምስራቅ ጎጃም ዞን አስተዳደርና የሀገር መከላከያ ሰራዊት ከፍተኛ መሪዎች በአካባቢው ዘላቂ ሰላምን ማረጋገጥ በሚቻልበት ሁኔታ ከደብረ ኤልያስ ወረዳ ህዝብ ጋር ውይይት አካሂደዋል። መልሰው የምስራቅ ጎጃም ዞን አስተዳደር እና የሀገር መከላከያ ሰራዊት ከፍተኛ መሪዎች በደብረ ኤልያስ ወረዳና አካባቢው ዘላቂ ሰላምን ለማረጋገጥ ያለመ ውይይት ከደብረ ኤልያስ ወረዳ ህዝብ ጋር አካሂደዋል። የደብረ ኤልያስ ወረዳ ነዋሪዎች ሁለት ዓመታትን በተሻገረው ግጭት ዘርፈ ብዙ ቁሳዊና ሰብአዊ ጉዳት ማስተናገዳቸውን ገልጸዋል። ሰላም ሰላም ሰላም እያለ ነው የህዝብ የሚፈልግ እና የሚለምን እንዴት መንግስት አስተካክልንም እንዴት አየንም። አሁን ቢሆን እኛ ሀገራችን እንፈልጋለን ሰላም እንፈልጋለን። መንግስት በአጭር ጊዜ ወደ ነበረበት ሰላም እንዲመልስልን እኔ እጠይቃለሁ። ህዝብ በነጻነት ሊንቀሳቀስ ይገባል። መንግስት ችግሮች በመቀራረብና በውይይት እንዲፈቱ ተጨባጭ እርምጃ እንዲወስድም ጠይቀዋል። ነዋሪዎቹም በጦርነት ለውጥ ይመጣል አይመጣም፣ ውሸት ነው። ለድርድር ዝግጁ ነው ከማለት ውጭ መንግስት ለህዝቡ ካለ እነዚያን ሰዎች ችግራችሁን ምንድረው ቢላቸው፣ አሁን በጫካ መኖር የሚወድ ያለ? በአሁኑ ጊዜ መንግስት መፍትሄ ይስጣቸው። እኛ ሰው እዚህም ሆነ እዚያም ሆነ እንዲሞታ አንፈልግም። የምስራቅ ጎጃም ዞን ዋና አስተዳዳሪ ኑርሌ ብርሃኑ ጫካ ገብተው የሚታገሉ ወገኖች ሰላማዊ አማራጭን ተከትለው እንዲገቡ መስራት ከሁሉም ይጠበቃል ብለዋል። አካባቢው ወደ ቀደመ ሰላሙ እንዲመለስ ከህዝቡ ጋር ሆነን በትኩረት እንሰራለን ያሉት አስተዳዳሪው መንግስትም የሚያደርገው ለህዝብ ሲል እያደረገ መጥቷል። አሁን የሚያደርጋል። ቀጣይም ከእናንተ ጋር ሆነን የምትሉን ነገር ሁሉ ሆነን እንቀበላለን። ይምጡ ብቻል ከማህበረሰቡ ጋር የተሻለ ሀብት ፈጥሮ መልካም ህይወቱን እንዲኖር እየመከርን ነው፣ እያደረግን ነው። አባቶቻችን፣ ወጣቶች፣ እዚህ ያላችሁ ሴቶች እርዱን። በአካባቢው ያለውን ጸጋ በአግባቡ ለመጠቀምና ለማልማት ህብረተሰቡ ትልቅ ፍላጎት አለ ያሉት ዋና አስተዳዳሪው ህግን የማስከበር ጉዳይ በትኩረት የሚሰራበት መሆኑንም አስገንዝበዋል። የምስራቅ ጎጃም ህዝብ ፍላጎቱ በሰላም ወጥቶ የመግባት ልጆቹን የማስተማር ያገኘውን ሀብት ወደ ላቀ ደረጃ የመቀየርና ከድህነት ለመውጣት ፍላጎት ያለው ህዝብ ነው። ህግ የሚበጀው ለእናንተ ነው። ህግ እናንተን ሊያስከፋ ሊያስነጉር መቻል የለበትም። እናስተካከላለን። ይህንን ሜጀር ጄኔራል ብርሃኑ ጥላሁን ወደ ትክክለኛው የሰላም መንገድ ለመምጣትና ትምህርት በአግባቡ እንዲቀጥል በጫካ የሚታገሉ አካላት የሰላምን አማራጭ በመቀበል ወደ ውይይት እንዲመጡ ህብረተሰቡ የበኩሉን ሊወጣ ይገባል ነው ያሉ ትምህርት ቤቶች የሚከፈቱ ቅዱስ ጦርነት ነው የሚሉት፣ ከዚህ መጥፎ ድርጊት ተቆጥበው ወደ ሰላም እንዲመጡ ሽማግሌዎች ይታገሉ። የህዝቡን ሰቆቃ መረዳት፣ በየጊዜው የሚጠፋውን የሰው ህይወት ያለ አግባብ መሆኑ ተረድቶ ወደ ትክክለኛው መንገድ ለመምጣት ልብ ይኑረን፣ ህዝባዊነት ይኑረን። የሃይማኖት አባቶች የሀገር ሽማግሌዎችና ሁሉም በየደረጃው የታጣው ሰላም እንዲመለስ ከመቼውም ጊዜ በላይ በትብብር መስራት እንደሚገባም መልእክት ተላልፏል።